ገብታችሁ አሁን ነው የፖስተኩት የቱን ለምትሉኝ አሁን ፖስቻለሁኝ እና አካውንቱም ተቀምጧል። ወንድማችን ሊቢያ ላይ እያሰቃዩት ነው ምናምን፣ የቻላችሁትን አድርጉ። እሱን ለማለት ነው የገባሁት። እኚህ እሺ፣ ምን አይነት ነው? ምንድን ምንድነው የሚልክልኝ እና የቻላችሁትን እኚህ፣ ሁላችሁም የያቅማችሁን፣ እባካችሁን፣ እባካችሁ ቤተሰቦቻችን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 ተጨማሪ ለመግባት አይደለም የሚመጣው። ለምን መሪ ከታየ አዛኖ ነው ማለት ነው። እና የቻላችሁትን አድርጉልን ሁላችሁ ምሽ ቤተሰቦቻችን ኮፒ ሊንክ ሼር፣ ኮፒ ሊንክ በደንብ አድርጉት። የያቅማችሁን ሁላችሁ ማግዙ እሺ። እና በተረፈ ማታ ልገባ እችላለሁኝ ሁኝ ላይፍ። እሺ። እና በእናታችሁ በእውነት ወንድሞቻችን ምናምን በብዙ እግዚአብሔርን በጣም ብዙ መከራ እያዩ ነው። ህይወትን ለማሸነፍ እየጣሩ ምናምን በጣም በብዙ እንትን እያሉ ነው። እና እግዚአብሔር ይዳቸው በእናታ። ብዙ ሰው ነው የተላከልኝም ቪዲዮ ብታዩት ማርያም፣ በጣም ብዙ ሰው ነው ያለው። እንዳይረሳ እንዳይረሳ ይህ ሁሉ ሰው አለ ሶጣ ቢያንስ ከአንድ ሺህ ላይክ በላይ መሆን አለበት። በእውነት የቪዲዮ ይህ ሁሉ ፋሚሊ እያለን ከአንድ ሺህ በላይ ሼር ማረጋችሁ እንዳትረሱት። ይዟል በጣም ስለሚይዘው ማለት ነው። ሼር ምናምን እንዳትረሱ እሺ። ገብታችሁ ቀይ ያቀማችሁ ነው ብናግዝ ደስ ይለናል። ግን ያው እንደዚህ እየላኩልን ምናምን ብዙ የሚያስደነግጥ ነገር ነው እያየን ያለነውና ለማለት ነው። እሺ በጣም ብዙ ወጣት ድንግል ማርያምን እላችኋለሁ። እግዚአብሔር ለነገ ለተሻለ ህይወት ለቤተሰቦቻችን የሚከፍሉት መስዋዕትነት መስዋዕትነት እግዚአብሔር ያውቃል። እግዚአብሔር ያውቃላችኋል። ማርያምን ኮፒ ሊንክ ምን ምን እንዳይረሳ ማርያም እንዳይረሳ፣ አሁን ኦሬዲ እየነዳው ስለሆነ ማምሻ አካባቢ ምናምን ላይ ብገባላችኋለሁ፣ ጥሩ ጊዜ እናሳልፋለን። ግን እቺ ልናገር ብዬ ነው። እሺ፣ እዛ ጋ ፓርክ ላድርግና አውራችኋለሁ። ቤተሰቦች፣ እሺ፣ ኮፒ ሊንክ ምናምን በደንብ አድርጉላቸው። ያ ቪዲዮ ቫይራል መውጣት አለበት። እሺ። እሺ ጭኛለሁ፣ አዲስ ቪዲዮ ጭኛለሁ፣ አሁን ጭኛለሁ። አዋቃለሁ በጣም ብዙ ነው ያሉት እህት ወንድሞቻችን። እና ኮፒሪንግ ሼር እያደረጋችሁ በአቅምም በጸሎትም በምንም አግዙን። ቪዲዮን ጭኛለሁ፣ እኔ ቻናል ላይ ጭኛለሁ፣ ቲክቶክ ቲክታክ ላይ ማለት ነው። እዚሁ እየገባችሁ ሪፖስት ምናምን አድርጉ፣ ሼር አድርጉት። በቃ ብዙ ነገር እጠብቃለሁ። ኦልሞስት አራት መቶ ሺ ብር ደርሷል። አንድ ነጥብ ምናምን የጠየቋቸው ና። አሪፍ ተጠግቷል። እና ሁሉም የያቅሙን እንኳን ይሆናል። የመቶ ብር ቻሌንጅ እንኳን ቢጀመር ሲምፕል ነው። ለትን ትንሽ ሰው ጋ ነው የሚደርሰውና ይመቻቹ። እሺ፣ እወዳችኋለሁ። መልካም ጊዜ፣ እንገናኛለን። እሺ፣ ቻው፣ ቴንክዩ። ሁሉም ነገር ትብብራችሁን ግን እንፈልጋለን። እሺ የቀሩትንም ፈጣሪ ይጠብቅልን። ያው እናት አባትን ማንን ሁሉንም ቤተሰብ ለመጦር ነው ለተሻሉት ነውና እግዚአብሔር ይጠብቅልን። እወዳችኋለሁ። ቻው፣ እሺ።